የማይመለከተ ነገር ውስጥ እጅህን ብትከት ውርድ ከራስህ። እምቡር እምቡር አልክ። በጣም ሰማነ ወይኔ በላቸው ወይኔ በላቸው ወይኔ በላቸው። አንተ ቡቼ የምትባለ የሆንክ ሰውዬ ማለት ነው። ምነው ነው ሰሞኑ ያናገልም ብር ስትል ኖረ ዛሬ ድፍት አድርገው የያዙ እነዚህ ሴታ ሴቶች። ለማንኛውም ሁላችሁም ሴታ ሴት ናቸው። ሴታ ሴት ማለት ነው ህፃናቶች የሚጫወቱበትን የሽጉጥ ደግሞ እኮ ሰሞኑ ህፃናቶች የሚጫወቱበትን የሽጉጥ ነው ስትባሉ፣ ምን አደረገ? አቤላ ደግሞ ሌላ ነገር ይዞ መጣ። ያጣቱ ላይ ምንድነው የሚባለው? እናንተ ውስጡ ላይ የሚደረገው ማለት ነው ነገር እንደ በእግርህ በአፍንጫህ በምንህ በምንህ የሚወጣ ነገር ነው እያለው ነበረ፣ ማለት ነው ሆ እኛ ከሚዘለበስን ሴቶች በደንብ አድርገን እንሻላቸዋለን ማለት ነው። እና ወደ ገደለው ልግባና ጋይስ፣ ትናንትና ሄርሜላ ወደ አብርሃም ቤት ሻንጣ ይዛ ሄደች። ከዚህ በፊት ጸጉሻ ፍልቅልቋ፣ ተጫዋችዋ፣ ፕሮግራም አድማቂዋ እንግዲህ ከዚህ በፊት አብርሃም ቤት መታ ነበረ። ቪዲዮ ብፈልግ አጣሁት ጋይስ። የተቀበሩት ወይስ የእንትና ቻናል ከዚህ በፊት የምትሰራበት የነበረው ላይ ነው መሰለኛ ነበረው ያው የተሸጠው ቻናል ላይ ልበላችሁ እንጂ። አሰላሙ አሌይኩም ወረህመቱላሂ በረካቱ ድና የተከበራቸው ቻና ላይ ቤተሰቦች እንዴት ናችሁ? ሊንክ ደና ናችሁ? ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እናት አመዳም ድቆታ ወይኔ በላቸው ሰደብኳቸው፣ ሰደብኳቸው በቃ ላይ ያደርጉኝም ይቅርታ፣ አው ይቅርታ። እውነቴ ነው ብላችሁ እኔ ስለምወዳችሁ ነው። የእኔ ቤተሰቦች ጨዋ ስለሆናችሁ ነው። እውነቴ ነው ብላችሁ እና ምን የማይወጣላችሁ ማለት ነው። እና ደግሞ ማለት ነው ከዚህ በፊት እንትና ጸጉሻ የሰራችሁ ቪዲዮ ነው እንግዲህ ሄርሜላ ደግባ የሰራችሁ ማለት ነው። አንቺ አሁን ቢኮረጅ ቢኮረጅ ጭራሽ የሩታ ስታይል አንሶች፣ የሩታ ጸጉር አንሶች፣ የሩታ አለባበስ፣ የሩታ አካሄድ፣ ሩታ የአብርሃሚ ፊት ያጠበችው አንሶች፣ ጭራሽ የጸጋ አይዲያ ትወስጂያለሽ እንዴ? እንደውም ማትረቢ አንቺ፣ ማፈሪያ እውነዴ ነው ብለሽ ጭራሽ ብለሽ ብለሽ የጸጉሻ አይዲያ ወይኔ በላቸው አሁን እኮ ልክ እንደ ፀጌ ማለት ነው። ፕሮግራሙ ማደምቃለሁ ና የባሳ ፕሮግራም ታበላሻለሽ። እውነት ቀናቸው ጨለማ ነው የምታደርገው። ስለዚህ በፕሮግራም ላይም ደግሞ እሳተፋለሁ ብለሽ እንዳታስቢ። እውነቴ ነው ብለሽ ተሰብሰብለሽ ቁጭ በይ ማለት ነው እና ውድ ቤተሰብ የረፀጉሽ አይዲያ ነው የወሰደችው። ያው ከዚህ በፊት አብርሃምና ሩታ እና ዳያኒና ጸጌ ድራማችሁ ሰሩ። ሻንጣ ተሸክማ ማለት ነው ጸጌ ከፍታ ገባችና እዚህ ነው ምኖረው ብላ ነበረ ካስታወሳችሁ። እና የሱ አይዲያ ነው የወሰደችው። ቪዲዮ ቆርጬ ላወጣው ገብቼ ስፈትሽ በዚህኛው ቻናል አይደለም፣ በሌላ ቻናል ነው ማለት ነው። ከዚህ በፊት በነበረው አብርሃምና ሩታ ዘግተውብኛል ብላ እንግዲህ አዲስ ከፍታ መታ ነበረ ካስታወሳችሁ ማለት ነው። እና በዛ ቻናል ነው መሰለኛ ያለው የለም ማለት ነው እዚህ ጋርና አሁን እችኝቶ የሰው አይዲያ ነው እየለቀመች ያለችው የሰው የሰራውን ቪዲዮ ሸዋዴ የሩታ ፀጉር ስታይል ወሰድሽ አነሳሽ እንዴ? የሩታ አብርሃም ባልዋን ፊቱን ያጠበችው የወሰድሽው አይዲያ አነሳሽ እንዴ? ገና መልሰች ደግሞ ጭራሽ ብለሽ ብለሽ የፀጌ አይዲያ እንዲያው ስሞትልሽ፣ አሁን እውነት ነው። አልሞትልሽም፣ ውጪ ከፈለግሽ። የማናት የፀጌ ፍልቅልቋ፣ ፕሮግራም አድማቂዋ፣ ጨዋዋ እናንተ ጸጊ በምንጣዓሟ እውነት ሄዶምላቸው ከዚህ በፊት እኮ ከአብርሃም ገል እንትን ስትል ማለት ነው እንዲ ሴት አይደለሽ ምናምን እንላት ነበረ ወይኔ በላቸው ጸጊ እንደዚህ ትስማለች እንዴ ጸጊ እንደዚህ ሳምኝ ብለዋለች እንዲ እንደዚህ ልጥፍጥፍጥፍጥፍ እንደ እባብ ጥምጥምጥምጥም ትትል አይዳቸኋል አላያችሁም አያቸሁ አደለ እኛ ራሶች ተመልካቾች ማለት ነው እማንረባ ደነዞች ነን እውነት ሄዶ ከኔም ጨምር ማለት ነው እኔ የዛኔ ራሱ ጸጌ ለምን አደረግ ሽ ነበረ ለከ ጸጎሻ ለካ በየቤቱ ንጹህ ሴት አለና የሆነ ልጅ ምን ያደረገ መሰላችሁ? ውድ ቤተሰቦች ልንገራችሁና፣ ቲክቶከር ነው እንዴ ማማዝናሽ፣ ሆኖ ይመጣል አንዴ የሆነ ነገር ኪያ ነው ማነው የሚባለው ስሙ ለ? አይደለም ቤካ ቤካን መሰለኝ እንደዛ። እና ምን የመሰለች ሸበላ ሴት አገባ። እንግዲህ ከእሱ ጋር የሚሰሩ ስንትና ስንት ከአስር በላይ የሆናሉ ሴቶች ዩቱብ ይሰሩ ነበረ፣ ቲክቶክ ይሰሩ ነበረ ከሱ ጋር እያሉ ማለት ነው። የሚለጣጥፍ ነገር ይለጣጥፋቸውና ይለጣጥፋቸውና ከዛ ላችሁ ይሄ ልጅ ምን መሰለች ሸበላዋ ሰብስቦ ቤቱን ያስቀመጣትን ሴት አገባ። እነዛ ሲለጣጥፉ የነበሩትን ተሸኙ። እንግዲህ ተመልገዱልኝ፣ ጋይዝ፣ እውነት ነው ምላችሁ አብርሃም ገኑልኛ ዳዳ እችኝቱ ትሰራለች። አብርሃም አይፈልጋትም ለምንም ነገር። የሚፈልገው ሩታ ነው በቃ እና ይሄ ነው ግን እኮ ያስጠላ ባህል አብርሃም፣ አንተ እንደ ትልቅን ማለት ትልቅ ሰው ነው፣ አሁን ትንሽ አይደለም። የልጅ አባት ነው ከዚህ በኋላ። ስለዚህ ጀመሪያ ልጅ አባት ነው፣ በቃ ባይወለድም እንኳን። ስለዚህ ተሰብስባ ቁጭ በል፣ እውነት ተሰብስባ ቁጭ በል። እና ውድ ቤተሰቦች እንግዲህ የፀጉሽ አይዲያ ነው የወሰደችው ባጭሩ። የሩታም አይዲያ ወስዳለች፣ ሌባ ሌባውላ የሰው አይዲያ ትጠቀማለች እንዴ? አንድ ሴት እኮ በቃ ሳመኝ፣ እንደዚህ በለኝ፣ እንደዚህ በለኝ፣ ደረቅ ዳቦ በለኝ ምናምን ከምትይ ሴት ልጅ በራሷ ነገር ተቋቁማ ትኖራለች እንጂ አትዝረከረክም። ለመጀመሪያ ጊዜ አንቺ ስትዝረከረክ ያየሁኝ። እንደው ባልሽ አሁን እንዲሁ ሞቶ ነው ተቀብሮ ነው፣ ግን ከሌላ ወንድ ጋር ቪዲዮ ስትሰር የሚያይሽ እንደው ባሏ ማለት ነው። ቤተሰብ ቢፈታት እንኳን ማለት ነው፣ የምሬ ነው የምላችሁ፣ ቢፈታት እንኳን እንደዚህ ፈቶ መልቀቅ አልነበረበትም። ሰብስቦ መያዝ ነበረበት። ባጭሩ ገባች አደለ ያኔ። የልጁ እናት ስለሆነች የሆነ ሰውዬ ያየሁኝ ፌስቡክ ላይ ነው አይደለም ፌስቡክ አደለም ብቻ የሆነ ጥያቄ ጠይቀዋል። ስሙ ተደብቆ አውጥተውታል ማለት ነው። እና እኔ እኔና ሚስቴ አንድ ልጅ አለን እና ተፋተናል። ከዛ በኋላ ተፋተናል። እሷ በሆነ ነገር ቪዲዮ ወቶባት አየሁኝ። ቪዲዮ ማለት መጥፎ ቪዲዮ ነው። እሱ ደግሞ እኔ አየኋት፣ ሌላ ሰው ግን ማንም አላያትም፣ ቤተሰብ የተባለ እኔ ግን አየኋት። የልጄ እናት ናት፣ ልመልሳት ብዙ እየለፋው ነው፣ ልመልሳት አልቻልኩም ምናምን እያለ ነበረ። ስለዚህ በሀይል አድርጌ ብመልሳትስ፣ ምክንያቱም ነገ ልጄን የምታፍርባት እናት መሆን የለባትም ብሎ ማለት ነው። አያቸው አይደለ? ለልጁ አዎ፣ ቢፋቱ እንኳን ማለት ነው። እና የትኛውም ወንድ እንኳን ሳይፋቱ፣ ቢፋቱ እንኳን እንደዚህ ያደርጋሉ ለማለት ፈልጌ ነው። ሰምታችኋል፣ እኔ የለሁበትም። ቤተሰብ እንግዲህ እነዚህ የወንድ ልጫዎችም ደግሞ ሽጉጥ እየተደቃቀኑ ይገኛሉ ማለት ነው። እናንተ ብሎ አሁን ሱሪ ለባሽ ሁላ ማለት ነው። ደግሞ ምን ይላል? የብሩክ የሚባለው ከአብርሃም ህይወት ከዚህ በኋላ ትወጣለህ። እሺ በአብርሃም ህይወት አያገባም። አንተስ ምን አገባ? የወጥ ማማሰያ ወንክ ሰውዬ ማለት ነው። እ ምነው የወጥ ማማሰያ፣ በዛም ወጥ ይገባል፣ በዛም ወጥ ይገባል፣ በዛም ጎመንም ምንም ምንም ይሰራበታል። አንተስ ምን ትሰራለህ እሱን አያመለከትም። ከአብርሃም ህይወት ውጣ ካልከው አንተ ራሱ ውልቅ ብለህ መውጣት አቤላ ውልቅ ብሎ ምን ትሰራላችሁ እናንተ? በባለ ትዳር እንትን ማለት ነው፣ በባለ ትዳር ቤት ማለት ነው። ቤት አይደለም በባለ ትዳር ጉዳይ ቢፋቱ ቢኖሩ ቢጋቡ ባይጋቡ እናንተ ምን ቤት ናችሁ? እና ነው ታዲያ ሄርሜላን አምጥታችሁ ስታቦኩ ስትጋግሮ የነበራችሁ እንደው ሄርሜላ አንቺ ሲወለደች እናት ወይ ይበላቸው እንደው አምፀሻት ነው ግን እናትሽን ይህንን አክል አምጸሽ ድንበር አልፈሽባት ነው እንደዚህ የምታሰድቢያት ግን እኔ አብርሃም አብርሃም እራሱ እኮ ቤተሰቡን እያስተደበ ነው። አንተ ዱቄታ እውነቴ ነው ብላቸው። አብርሃም እኮ ወንድ ነው፣ በነገራችን ላይ ቤተሰብ፣ እሱ እኮ ምንም አይነት ቅንጨብ ተደርጎ የሚያዝበት ነገር የለም። ሴቶች እኮ ናቸው የሚያዝባቸው። የዘንድሮ ሴቶች ርካሾች ናቸው እየተባለ ስም ይሰጠናል እንጂ በእነሱ የመጣ አብርሃም ምን አደረገ ይባላል። ጋይስ፣ የምሬ ነው ብላቸው። መሆኛ ጡ ነው ወንድ ልጅ ምንም ቢያደርግ ምንም ምንም መስሎ አይታየውም። ሌላ ሴትም ነገ ያመጣል። ሴትስ የሆነ ነገር ካደረገች ዛሬ ነገ ቀን ሌላ ህይወት ልታገኝ አትችልም ማለት ነው። እና እንደዛ ነው ላቸዋለሁ፣ ውድ ቤተሰቦች ምክንያቱም እንደዚህ ነበረች፣ እንደዚህ ነበረች። እሱ እኮ እንደዚህ ነበር አይባልም። እናንተ ለምንድነው ቆየ በታችነት የተደረግነው እኛ ሴቶች? የምሬ ነው ብላችሁ እነሱ የፈለጉትን ነገር ቢያደርጉም አዲ በቃ ሌላ ህይወቱን መኖር ይችላሉ ግን ሴት ልጅ ከሆነች ቻይ እንዴ እሷ እኮ አግብታ ፈታ የለም እንዴ እሷ እኮ እንደዚህ ብላ የለም እንዴ እሷ ስትንዘላዘር አልነበረም እነሱ እኮ ሲንዘላዘሩ እየኖሩ አይደል ታዲያ ወንዶችስ የፈጣሪ ያለህ ኧረ አሁን እስከፋ የምሬ ነው ብላችሁ እኛ የቤታችን ለምን እንደሚያደርጉ ነው ራሱ ግራ እየገባኝ ነው ማለት ነው እና ለማንኛውም ውድ ቤተሰቦች እንግዲህ እነዚህ የወጥ ማማሰያዎች ሁለቱ ያው ሽጉጥ የደቀኑ ጊዜ እውነት እንዳይመስላችሁ፣ ቡቼም ደግሞ አውቆ ነው ቁጭ ያለላቸው። እሺ ሰሞኑን ቡቼም ያመጣው የውሸት እንትን ነው፣ የውሸት ሽጉጥ የህጻናቶች የሚጫወቱበት ነው። ሲጀመር ይቱ በራሱ እኮ ያፈናጥራቸዋል። በነገራችን ላይ እንደዚህ ማስፈራሪያ ነገር ወይኔ፣ በላ የኔ ዩቱብ ቻናል አንተ ጠብቅልኝ፣ የነሱ ከፈለገ ጥርቅም አድርገው ማለት ነው። የኔውላ የኔውላ ምክንያቱም እንደዚህ አይነት ማስፈራሪያ ነገር አይወድም ማለት ነው። እና ውሸት ነው ባጭሩ ማለት ነው። በቃ አሁን የሚሰሩት አቤላና ና ቡቼ ብሩክ ሶስታቸው ይሰራሉ ማለት ነው። ከዛ በዚህ በኩል ነው ና እዩ ኢንተርቴንትመንት ና እያሱ እያሱ እንትና ማለት ነው። ማናው ፈረንጅው እናች ዘልዛላዋ ደግሞ ከእነሱ ጋር ትሰራለች። ፈጣሪ ሆይ እንደው ልጆቻችን ብቻ እንዳትጨርስብን፣ የቡታጀራን ንጹህ የሆኑ ልጆች ብቻ እንዳትበክልብን፣ እንዳታቆሸሽብን ትጅ እውነቴን ነው የምልሽ፣ እንዳታቆሸሽብን ብቻ። በሰላም ያንሳሽ ከዛ ቦታ። ለማንኛውም ገ ሰላም ሆኖልኝ